ቀኑና ሳሚ እንግዲህ አዲስ ኢትዮ በር ናቸው። ማሻ ማሻላ ተባረከላ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም እንዴናቸው ድና የተከበራቸው የዛራ መዋልድ ተከታተለች ሁሉ ሰላም ሁሉ መልካም ሁላሸው፣ ና እና ቀኑ ያው ቲክቶክ ላይ እናቃታለን። ልብስ ምናምን ታስተዋውቃለች፣ ጎበዝ ናት ምናምን። አሁን ደግሞ በዩቱብ አለም ከቸች ብላለች፣ ከባህልዋ ጋር ከሳሚ ጋር ይመተዋል ማለት ነው እና መሻላ በቅርብ ቀን ተወዳጅነትን ያገኙ ትልቅ ደረጃ ትልቅ ቦታ የሚደርሱ ተወብሮች ይመስሉኛል። መሻላ በጣም ደስ የሚል ነው የሆነ ግልጽነታቸው ምናምን ምናምን መችም አለ ብዬ አስባለሁኝ እና ቀኑ በርቱ ጠንክሩ ቀጥሉበት። እና ብርሽን እና ብርሽን ና ኖሮታን የምታሽቃብጡ ሆኖ ቶሎ እነዚህን እናበረታታቸው ምናምን ኮሜንት ሁላ ያበደ ያበደ ያበደ ኮሜንት አለ ይመስለኛል። ሳምንት ነው የሚሆናቸው። በሳምንት አስራ ሁለት ሺ ሶስት መቶ ሰብስክራይብ ደርሰዋል። እንግዲህ ያው ሰብስክራይብ ያረጋችሁም አድርጋችኋል፣ ያላረጋችሁም እየገባችሁ ሰብስክራይብ አድርጉ። እነሱም ማለት ነው። ለእኔም ሰብስክራይብ አድርጉ እንደ እኔ ላሽቃብጥ ነው። አሁን እንግዲህ እኔ ላሽቃብጥላቸው ስለሆነ ያሽቃባጭ ለእኔም ይገባኛል ማለት ነው። የደላላነቴን ትላላቸው እና ቀኖ ጎበዝ ናት። ፕራንክ ምናምን ትሞክራለች ግን ገና አልተሳካላትም። ግን ያ አለመሳካቱ ራሱ አንድ መሳካት ነው። ምክንያቱም አንዳንዶች ፕራንክ አሁን ወይ ተመካክረው ይሆናል ወይ የሆነ ነገር አሰምረው ነው ፕራንክ ብለው ግን እምር ያለ ፕራንክ ነው ያነ ፕራንክ ደግሞ አይነ ጥፋት አይጠፋውም ብዬ አስባለሁኝ። እንዴኔ ማለት ነው በሆነ ነገር ታስቦበት ሲሆን ግን ጥፋት አይኖረውም። ገባቸው ያለ ቀኑ ፕራንክ ሳይመስል ያልቃል። አሁን እነሱ ደግሞ በቃ ቀኑ ፕራንክ ለማድረግ ትሞከራለች ያቅባታል እሱ ማለት ነው ወይ ካሜራውን ፊቱ ላይ ትደቅነዋለች። ወይ በቃ ነገር ብቻ ሳሚ ያቅባታል። ከዚያም በኋላ እሷ ተቃውጠዋለች እንደሆነ እንደት አድርጌ ነው ፕራንክ ማድረገው ነው ተመካክራቸው ነው ምናምን ትላለች። ያ ነገር ደግሞ ተወዳጅ ሆኗል ማለት ነው እና እየገባችሁ ሰብስክራይብ አድርጓቸው፣ ያላያቸው ተፈደሉ ሹፉ። አሁን ደግሞ ጓደኛዋ እሷ ነበረች ሳሚን ፕራንክ እያደረገች ያለችው ጓደኛዋ ደግሞ ለምንኛ እሷን ፕራንክ አናረጋትን እኔ ስለምን ነው እህቱ ናት ምናምን እያልኩ ነበር። ያው ጓደኛው የሷ ጓደኛ ናት ማለት ነው። እና ለምን ሷን ፕራንክ አናረጋትን? እሷ ብቻ ናት ፕራንክ የምታረግ ህብላ። ምንድናረጉት ምንድና አረጉት? እየተጎራረሱ እሷን ሳይጎርሷት፣ ሁለቱ እየተጎራረሱ ማለት ነው። ቀኑ ቀናች እንግዲህ፣ ቀኑ ብሽ ነበረች እሷ ደሞ ቀናች። እና አንድ ሁለት ሶስት ሲጎራረሱ ዝም ዝም አለች እና በኋላ ቀወጠችው ማለት ነው። ደግሞ ሳሚ ጸባይ ሆነ። አውቆ አፏን ነው የሚይዛት አስቀድመ ትላለች። እንደ ህጻን ልጅ ነው የሚጮህ ዋይ ትላለች። እና በቃ እሷ አፏን ነው የሚይዘው ማለት ነው። የሆነ ጥፋት የሆነ ነገር ታገጊ ስለምትጮህ አፏን ነው የሚይዘው። እና አዲስ ዩቱበሮች ከቸች ብለዋል። በቲክቶክ ነበረ ያሉት። አሁን ወደ ዩቱብ ጎራ ብለዋል። ያው በቅርብ ሰዓት ተወዳጅነትን አግኝተዋል። እንሻላ ብዙ ትልቅ ትከፍ እንደሚሉ 50 ሺ፣ 60 ሺ፣ 100 ሺ በቅርብ ቀን እንደሚገቡ ተስፋ አደርጋለሁ። ሌላው ደግሞ ምንድን ነው፣ አንድ አንድ ቪዲዮ ላይ ቀኑ በቃ እየተቆጣችበትና አንተን እየተናደደችበት ቪዲዮ አለ። ምንድን ነው እሱም ለምንድን ነው ሰው ሰው እኮ በቃ ይሄ እኮ ነው ችግሩ እኮ ለነገሩ ምንድነው፣ ገበያ ወቶ አይ ማለት አይቻልም። ዛ ልክ እንደዛ ነው እንጂ ኮሜንት ደግሞ ሁሉም የመሰለውን አስተያየት መስጠት መብቶ ነው። ኮሜንት መፍቶ ሆኖ ይሄን እንዳትጽፉ ይሄን ጻፉ ምን ብላችሁ ነው አይባልም። በቃ ሁሉም የመሰለውን ይጽፋል። እና አብዛኛው ደግሞ በብዛት የሚመጣ ኮሜንት ምንድነው፣ ሁሉም ላይ የምናየው ነው ማለት ነው ሰአዳና ሊ ላይ ሲቀር ሴቲቱን አንቺ እንዴት ዝነሽ፣ አንቺ አታምሪም፣ አንቺ እንዴት ዝነሽ። አሁን ቀኑንም እንደዛው ነው። አንቺ እንዴት አገኘሽ ወይን የመሰለ ወንድ? አንቺ መጅ ታምር ያለሽ ምናም ስሎትን እኮ በጣም ነው ማምሮ። እስኪውኝ ምን ይጎልኛል? አፍንጫም አለ ብ ውድህን አይል አይል ማሪ ውድህን ያገባኸኝ አይል ማሪ ትላለይ። እና ኮሜንተሮች ኮሜንተሮች ተጠንቀቁ ባካችሁ፣ ሰው የሚያስቀይም ነገር አትጻፉ። እንዲው የምር ወላሂ ላዚም በቃ ሰው የሚያስቀይም ነገር አብዛኛው ሰው በቃ ምላስ ፍራቻ ይመስለኛል። ዩቲዩብ ራሱን ባይሰራው ማለት ነው። አረ ምን ይሉኝ እንጂ መቼም የዩቲዩብ ዶላር መከፈልን ጠልቶ አይደለም። ግን በቃ ምላስ ምላስ ጠልቶ ነው የምር። እና ምላሳችሁን ሰትሩ ባካችሁ። ኤ ባካችሁ። እና ቀኑ በቃ እሱ እነሱ ብስም ምን ችግር ምናምን አላት። እሱም ግን አይ አይባልም አይባልም። በተለይ እነሱ አሁን አዲስ ጀማሪ ናቸው፣ አዲስ ፍቅር ላይ ናቸው እና ክፍተት አትፍጠሩ፣ ክፍተት አትፍጠሩ። ይህችና ጓደኛዋ ደግሞ ማለት ነው። ቀኑ እንግዲህ የሆነ ነገር ልል ነበር፣ ተውኩት። ገብቷችኋል። በችም ምን ልል እንደፈለግኩ ገብቷችኋል። እናላችሁ በጣም ደስ ይላሉ። እናበረታታቸው እነ አብርሽ እነ ሩታ እነ ማነትስ እነ ማነትስ እያልን ኢትዮጵያ በሀገራቸው ላይ ፏ ፈከሽ ብለው የሚኖሩትን ተምናሽ ቃብጥ እንደኛው በአረብ ሀገር የሚጠገራሩትንም እናያቸው፣ ውን ዞር ብላችሁ እኛን ሰብስክራይብ አድርጉን ላችኋለሁኝ። እና ቀኑ ደግሞ ቆንጅዬ ነሽ፣ ምንም የማይወጣልሽ ቆንጅዬ፣ በቃ በራስ መተማመን ብቻ አይኖርሽ በራስ መተማመን። እንዴ ቆንጅዬ ነሽ፣ ምን ይወጣልሻል? በቃ ፊልተር የለውም ዩቱብ ምናምን ባይኖረው ምን ቸገረሽ? እና እንደውም በፊልተር በፊልተር ከሚሆን በኖርማን ኖርማን ካሜራ ነው አሁን እዚህ ላይ የሚታዩት ማለት ነው። እና በኖርማን በትክክለኛው ማንነታችሁ መምጣታችሁ አሪፍ ነው። ጠንክሩ፣ በርቱ ላለሁኝ እና ኮሜንተሮች ደግሞ ቢያንስ እንግዳ ማሻላ ተባረከ። ሁሉም ኮሜንቶች ምንም አይወጣልሽም፣ ወላ በጣም ነው የምታምሪው። እግዚአብሔርን በጣም ነው የምታምሪው ሁሉም ማለት ነው እና አንቺ ደግሞ ቀኑ ደግሞ የሰው እንደዚህ ጅልጅል ኮሜንት አታንብቢ። አሁን ምንድነው አብዛኛው ሰው አሁን እንደዚህ ብላችሁ ምናምን አይ ባትበል፣ በቃ ለሚወዳ የሚወዷችሁ እንዳለ ሁላ የማይወዳችሁም አለ። እናንተ ሰ ሰው ሰው እስከሆነ ድረስ ሁሉም ሰው ይወደናል ማለት አየለም። ምንድነው የሚባል አባባል አለሁ ሁሉ አይወዴ ማራ የለሁ ሁሉ አይጠላኛው ያኛው የለሁ ይባላል ማለት ነው እና ሁሉም ሰው ሊወደኛል፣ ሁሉም ሰው እንደዛ አየለም? ለምሳሌ ዘጠና አምስት ፐርሰንቱ ቢወድጅ ቢወዷችሁ አምስት ፐርሰንቱ ደግሞ ላይወዳችሁ ይችላል። ስለዚህ ጡዝፊ የማይወዳችሁ ማለት ነው። ስለዚህም ለሚወዷችሁ ለዘጠና አምስት ፐርሰንቶች ነው ቪዲዮ መስራት ያለባችሁ። እነዚህ አምስት ፐርሰንቶች ደግሞ እያያችሁ ይቃጠሉ። ስለዚህ በነጻነት ፋ ብላችሁ መስራት ነው ቪዲዮ ኢትዮፕ የሚሰሩ ማለት ነው ግብ ላይ አሁን እንደነዚህ እንደዚህ ውጥት ታላችሁ አይቀር ቆንጆ አድርገው የሚሰራው እንደዚያ ስለም ወቶ ወጥቶ ሲሰሩ። ሁለተኛ ደግሞ ባልና ሚስት ባንድ ባንድ አብረው ሲኖሩ በነጋ በነጋ ቪዲዮ የመልቀቅ ቻንስ ይኖራቸዋል። እናቀነሁን እንደዛ ነው ያረጉት። አሪፍ ነው። መጥፎ ኮሜንት አታንብቡ፣ መጥፎ ኮሜንት አታንብቡ ያላችኋለሁኝ። በተረፈ ላይክ፣ ሸር፣ ሰብስክራይብ አድርጉኝ እኔንም ስለምታበራታት አመሰግናለሁኝ። ሰሞኑን እንግዲህ በነቀኑ እመጣለሁ ማለት ነው። ሰሞኑን አዲሶች ለእኔ እነሱ ናቸው። በቃ ቪዲዋቸውን እየተከታተልኩኝ ነው። እስኪ እንግዲህ ደግሞ የሚለቁትን አይቼ ተመልሼ እመጣለሁኝ። ዛሬ እንግዲህ የዛሬ ፕራንክ ምንድን ነው? ጓደኛዋ ባሏን ስታጎርሰው ቀኑ ቅናቷ ተነስቶባት ተንጨረጨረች ማለት ነው። እና ይሄ ነበረ በቀጣይ ቪዲዮ ደግሞ በሌላ ቪዲዮ እመጣለሁኝ። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ላይክ ያደርጋችሁኝ አመሰግናለሁኝ። ሰሞኑን ጠፍቻለሁኝ፣ ያው ትንሽ እንደዚያ ስለሆነ ሰሞኑን ጠፋሁኝ። አልጠፋማን ቢያንስ በቀን አንዳንድ ቪዲዮ፣ በሁለት ቀን፣ በሶስት ቀን አንዳንድ ቪዲዮ እለቃለሁኝ እላችኋለሁ። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ፣ በሌላ ሂዳ፣ በሌላ ሀሳብ በነቀኑ ማለት ነው። እስከምንገናኝ ባይ ባይ፣ ቴና፣ ሰንብቱ።